ሰላም፣ ጤና ይስጥልኝ። ወዲ ኤም የምግብ ዝግጅት ቻናል ተመልካቾች፣ እንዴት ከረማችሁ? ዛሬ ደግሞ ድንች በስጋ እንዴት እንደምንሰራ እናያለን። ተከታተልን። የምጠቀመው የሚያስፈልገኝ የተወሰነ ትንሽ ስጋ እጠቀማለሁ ማለት ነው። ብዙ አልጠቀምም፣ ለአንድ ሰው ብቻ ስለሆነ የማዘጋጀው። እንዲሁም ደግሞ አንድ ድንች፣ አምስት ነጭ ሽንኩርት እና ሮማን ሮማን የዚህ አይነት ያስፈልገኛል ማለት ነው። ከዚም አንድ ቀይ ሽንኩርት እጠቀማለሁ። ስጋውን እንደዚህ የዚህን ግማሽ ነው የምጠቀመው። ሽንኩርቱን በዚህ መልኩ ከትፏለሁ። በትልልቅ ድንቹን እንደዚህ ቆራርጠዋለሁ። ተለቀለቀሉ ሽንኩርቱን የሽንኩርቱንም በዚህ መልኩ ተክፍቅ ያዘጋጀዋለሁኝ ማለት ነው። መውቀት ትችላላችሁ። ከዛ ባዶ ደስቴ ላይ ደስቴን አግልና ዘይቱ ሲግልልኝ ትንሽ ዘይት አድርገ ዘይቱ ሲግልልኝ ስጋዬን በዚህ መልኩ አበስላለሁ ማለት ነው። ልክ እንደዚህ ሲበስል ብላክ ፔፐር ከም እና ኮሪያንደር ፓውደር እንዲሁም ደግሞ ቺሊ ወይም ፓፕሪካ እናደርቅበታለን ማለት ነው። ከዛ በዚህ መልኩ እንደዚህ አድርገን እናማስለዋለን። እንደዚህ እንዲበስልልን እንተዋለን። ከዛ ነጭ ሽንኩርታችንን እናደርጋለን። ነጭ ሽንኩርታችንን በዚህ መልኩ እያማስል እናቅላለዋለን። ከዛ ከሽንኩርታችን እናደርጋለን ከሸቶች ረዘም ረዘም አድርጊ ስለቆረጡ ለዚህ መልኩ አደርጋለሁ። ከዛ እንዲህ የተወሰነ ውሃ ምንደርግበታለሁ ማለት ነው። ከላይ ጫው አደርጋለሁኝ እንዲበስልልን እንከንዋለን። በዚህ መልኩ ቢያንስ ለሰላሳ ደቂቃ ያህል እንደዚህ እንዲበስል እንተዋለን። በስሎ ውሆ መጠጥ ብሎል እንደዚህ ስናረጋግጥ እንደበስል ታረጋግጥ፣ ሮማኑ ከላይ እናፈስበታለን። በዚህ መልኩ ከዛ የሚያምር ከለር ሰቶልናል። ከዛ ቀድም ቆራረጥ ነው እንድንች በዚህ መልኩ ፎርምስት እንዲገባ እናዘጋጀዋለን ማለት ነው። እለው ላይ ብላክ ፔፐር እንዲሁም ጫው ኦሊፍ ኦይል አድርገን እለው ላይ እንደዚህ እናደርግበት ማለት ነው። በደንብ እንዲቀላቀል ጫው እና ብላክ ፔፐር ማለት ፍልፍላ ሰዋች ማለት ነው። እንደዚህ አድርገን በደንብ ቀላቅለን ፎርን ውስጥ እናስገባዋለን። ፎርን ውስጥ ተገብቶ በስሎልን አወጣነው። ከወጣን በኋላ ቅድም የሰራ ነውን ስጋ እላው ላይ እንደዚህ እንገለብተዋለን ማለት ነው። ስንየው ላይ በዚህ መልኩ እንቀላቀለዋለን እንድንችና ስጋውም በዚህ መልኩ እንቀላቀል እናደርገዋለን። ከዛ መልስን እንደዚህ አዘጋጅተን ከጨረስ በኋላ መልሰን ፎርን ውስጥ እናስገባዋለን ማለት ነው። በስሏል። ነገር ግን እንደዚህ እንዲያምርልን ፎርን ውስጥ አስገብተን እናወጣዋለን። ከፎርን ውስጥ ሲወጣ በዚህ መልኩ አምሮ በጣም የሚያምር ሆኖ ወጥቷል ማለት ነው። በምትፈልጉት በሩዝም ሆነ በዳቦ መመገብ ትችላላችሁ። እና ሌሎች ወደ የሚል ቻናል ቤተሰቦች፣ ሌሎች ምግብ ዝግጅቶች በሰዓቱ እና በፍጠት እንዲደርሷቸው ከፈለጋቸው ቻናሌን ሰብስክራይብ አድርጎ አበረታቱኝ። እንዲሁም ከስር ኮሜንት ሴክሽን ላይ አስተያየት ሀሳብ፣ አስተያየት ካላችሁ ጻፉልኝ። እንዲሁም ሌሎች ምግብ አሰራሮች እንድሰራላችሁ ከፈለጋችሁ ከስር ጻፉልኝ። በቀጣይ ሰርቼ አቀርብላችኋለሁ ማለት ነው። ስለተከታተላችሁ እና